ይህ ምርጫ ቦርድ የካቲት ወር ላይ ህወሓት ከማናቸውንም ፖለቲካዊ እንቅስቃሴ እንዲታገድ እንዲሁም ጉባኤው እንዲያደርግ የሚል ሁለት ቅድመ ሁኔታዎች በማስቀመጥ ለግንቦት አምስት ለነገ ማለት ቀጠሮ በመያዝ መግለጫ መስጠቱ ይታወቃል። ይህ ደብዳቤ እና ይህ ምርጫ ቦርድ አቅጣጫ እኛ እየተከታተልን የነበር ነው። አንተም እንደምታውቀው ሰራ ለአንድ መመሪያ ተራ መመሪያ ሳይሆን ይህን መመሪያ በመተላለፍ ሂደት ውስጥ ጦርነት ከዚህ በፊት በጦርነት ውስጥ የነበሩ ሁለቱም ሀይሎች ብልጽግናና ህወሓት መልሶ ዳግም ወደ ጦርነት ሊመልሳቸው የሚችል ይህ ፖለቲካ ጨዋታ ነው ብለን መላምት ስንሰጥ ቆይተናል። ስለዚህ ነገ የመጨረሻው ቀን ነው፣ ግንቦት አምስት ነው። ነገ ምርጫ ቦርድ ላለፉት ሶስት ወራት ህወሓት እንዲያሟላቸው የሰጠው ሁለት መመሪያዎች፣ አንድ ከማንኛውም ፖለቲካ እንቅስቃሴ እንዲታቀብ ወይ እንዲታገል፣ ሁለት መጨረሻ እስከ ግንቦት አምስት ባሉት ቀናቶች ውስጥ ምርጫ ቦርድ የሚያውቀው ምርጫ ቦርድ የሚያውቀው እና በምርጫ ቦርድ ክትትልና ቁጥጥር ስር የሆነ ጉባኤ እንዲያደርግ መመሪያ ሰጥቶታል። ይህ ካላደረገ ይላል በሂደት ሊሰረዝ እንደሚችል በግልጽ የሚያመላክት ደብዳቤ አውጥቷል። ይሄ የካሴታ ምስ የወጣ ነው። በዚህ የፖለቲካ ንካሰላንቻ ውስጥ ብልጽግና ግልጽ አቋም አሳይቷል። አንድ ይላል ከዚህ በፊት ጉባኤ አድርጌያለሁ፣ ጉባኤውን መቀበልና ለመቀበል የምርጫ ቦርድ ጉዳይ ነው ከማለት አልፎ እንዲያውም ምርጫ ቦርድ በዚህ ጉዳይ እያወቁ ጉባኤን ለመቀበል ፈቃደኛ ያልሆነበት ምክንያት በድርጅቴ ውስጥ አልጋ ገብቶ የተለያዩ ሴራዎችን እየፈጸመብኝ ነው ሲል በጣም ኮንኖታል። ቅርብ ቀን የወጡ መግለጫዎች ግን የህወሓት በተለይ እና የደረጤል ቡድን ማለት ነው ያወጡት መግለጫዎች ግን ለየት የሚሉ ሆነዋል። ከዚህ በፊት ሲሰጡ ከነበሩ ፖለቲካዊ ግብረ መልሶች የተለዩ ናቸው። አንድ ከዚህ በፊት የተሰጠን እውቅና የለም። እኛ መጀመሪያ የጠየቅነው ነው የነባሩ ማን ህጋዊ ሰውነታችን እንዲመለስ እንጂ አንድ አዲስ እንድንመዘገብ ሀምሳ ዓመት እድሜ ያስቆጠርን ድርጅቶች እንደ አዲስ አንድ ብለን እንድንመዘገብ የሚጠይቅ ማመልከቻ አልነበረም። ሁለት እኛ ከዚህ በፊት በፕሪቶሪ አግሪመንት ለፌደራል መንግስት እውቅና እንደሰጠነው ሁሉ ፌደራል መንግስት ብለኛ እውቅና ሰጥቶ ይሆናል። ህጋዊ ሰውነታችን ነበር ህጋዊ ሰውነታችን አውቶማቲካሊ ተመልሰዋል የሚል ግብረ መልስ በጽሁፍ በመግለጫ መልክ ያወጡ ሲሆን ከዛ ቆይተ በኋላ ግን ይህ አንዱ የነ ደብረ ጽዮን ቡድን መሪ የሆነ ዶክተር ደብረ ጽዮን ደግሞ በልዩ ሁኔታ ቪዲዮ የተደገፈ የሰጡት መግለጫ ለሳምንታዊ መግለጫ በሚል ይህን በተመለከተ ምን ብለዋል? እኛ ምርጫ ቦርድ እውቅና ሊሰጠን አይችልም። ፖለቲካሊ እኛ በትግራይ ህዝብ ውስጥ ላለፉት ሀምሳ ዓመታት በልብ ውስጥ የኖርን እውቅና ያገኘንን ምርጫ ቦርድ ለእኛ እውቅና ሊነሰጥም ሊነሱት የሚያስችል ኮሚትመንት የለውም የሚያገናኘንና የሚያሳስረን ነገር የለም። እኛ ከፌደራል መንግስት ጋር የሚያገናኝ ብቸኛ መንገድ ፕሪቶሪ አግሪመንት ስለሆነ የእውቅናችን ጉዳይ ጥያቄ ካለን እንኳ ነባሩ ጥያቄ ስላለን ነባሩ እውቅናችን ከማስመለስ አንጻር ከፌዴራል መንግስት ፖለቲካዊ ዲያሎግን የምናደርገው እንጂ ቴክኒካሊ በሆኑ ጉዳይ ምርጫ ቦርድ ጣልቃ ገብቶ እውቅና የምንጠይቀው እሱ የሚሰጠን ምክንያት የለም ብለው እንቅጮ አሳውቀዋል። ያ ተያያዥ ይሄ እንዳለ ሆኖ ይሄ ኢሚዲየት ኮውዝ ነው። ከዛ ውጭ ግን ሌሎች ትኩሳቶች፣ የፖለቲካ ትኩሳቶች እየጨመሩ መጥተዋል። ህዝብ ፊት እንዳወራ ነው በህወሓትና በብልጽግና በኩል የጦርነት ጦርነት የማድረግ ፍላጎት አለ። ይሄ ጦርነት ደግሞ በሁለቱም ብቻ ሳይሆን ቀጠናዊ ቅርጽ ያለው ነው ሀገራዊ መተላለፎችንም ታሳቢ ያደረጉ ናቸው ብለን መላመት ስንሰጥ ነበር። አሁን ነው ያ እንግዲህ ያ ትኩሳት ነው እንግዲህ እየቀረበ እየቀረበ አሁን ወደ ትግራይ የሚደረግ የውጭ ሀገር በረራዎችን በፌደራል መንግስት እገዳ እየተጣለ መሆኑ ከቱሪዝም ቢሮ ከትግራይ ቱሪዝም ቢሮ ኮምፕሌይን ቀርቧል፣ አቤት ስታ ቀርቧል። ስለዚህ እሱን ብቻ አይደለም፣ ኤምባሲዎችም የተለያዩ ኤምባሲዎች ወደ ትግራይ በተለይ ወደ ሰሜኑ ክፍል ነው ወደ ትግራይ አካባቢ የሚደረጉ በረራዎች የዜጎች እንቅስቃሴ ተመካሪ እንዳልሆነ መሄድ እንደሌለባቸው በጣም እያሳሰቡ ነው። እሱን ብቻ አይደለም በትግራይ ፖለቲካ ውስጥ ከኤርትራ ጋር ያለውን ግንኙነት የነ ደብረትን ቡድን በራሳቸው አፈቀላጤዎችና አክቲቪስቶች በኩል ራቅ ያለ ሂደት ሂደው ከኤርትራ ጋር ያላቸው ግንኙነት፣ በተለይ ከኤርትራ መንግስት ጋር ያላቸው ግንኙነት መልካም እንደሆነ የሚያሳየው ምልክቶችን ታይሰባል። ያሰላለፍ ለውጡን በአግባቡ እየተጠቀሙና እየሄደ መሆን ያሳያል። አንዳንዶቹ የነ ደብረትን ቡድን አክቲቪስቶች አስመራ ደርሰ እስከ መምጣት በሻቢያ በኩል የሚታወቁ አክቲቪስቶችም ወደ ትግራይ የመምጣት ዝንባሌ ታይተዋል። እሱ ብቻ አይደለም። በዚህ ሁለት ሰው ስቃል በተካሄደው የተለያዩ መድረኮች በመቀለ በተደረጉ መድረኮች በግልጽ ከሻዕቢያ ጋር ተሰልፈው ፌደራል መንግስትን መመታት አለበት የሚሉ የነደብረትል ቡድን ደጋፊዎችን በግልጽ ሲናገሩ ማይክ ይዘው ቪዲዮ ይዘው ሲናገሩ እየታዩ ነው። በዛም ተቃራኒ የሆኑ ሰው ከፌደራል መንግስት መስራት አለብን የሚሉ የትግራይ ተወላጆችና ቡድኖችም እንዲሁ በተመሳሳይ ሁኔታ ከፌደራል መንግስት ጋር ሁነን የኤርትራን መንግስትን መደምሰስና ከዛ እግረ መንገዳችን አሰብ መያዝ አለብን የሚሉ የፖለቲካ ትኩሳቶች አሜቶች አሁን ወደ አደባባይ ወጥቶ ያየንበት ጊዜ ነው እና እዚህ ላይ የነገው የምርጫ ቦርዱ ውሳኔ ይሄ ትኩሳት አንድ ደረጃ ከፍ የሚያደርግበት ሁኔታ ሊኖር ይችላል። ካልሆነ ደግሞ ለተወሰነ ጊዜ የሚራዘንበት ሁኔታ ሊኖር ይችላል። ሁለት ሰናሪ ነው የሚኖር። የመጀመሪያው ሰናሪ አሁን በፌደራል መንግስት የሚሆን በእነ ደብረጽዮን ቡድን እና በፌደራል መንግስትና በአሊያንሱ ማለት ነው። አሊያንሱ የራሱ ዓለም አቀፋዊ ቀጠናዊና ሀገራዊ አሰላለፎች ደጋፊዎቹ ጋር ማለት ነው። የነ ደብረጽዮን ቢሆን ከዛ እነ ብቻቸው ሳይሆን የነ ከሻዕቢያ ጋ ያላቸው ግንኙነት፣ ከሌሎች ቀጠናዊ ኃይሎች ጋር ትስስራቸውና ወታደራዊና ወታደራዊና ፖለቲካዊ ኦፕሬሽናቸው ጨርሰናል የሚል እንድምታ ለጦርነቱ የቀረን ፊሽካ ብቻ የነገው ነው ብሎ ከሰው ነገ ምርጫ ቦርድ አውቶማቲካል ይሰርዛል፣ ነው ካልሆነ ግን በሁለቱም በኩል ያልጨረሱት የሀይል ሚዛን ማመጣጠን ስራ ካለ በተለይ በፌዴራል መንግስት ካለ ምርጫ ቦርድ አሁንም የፖለቲካ መሳሪያ ሁኖ ያገለብል አጋጣሚ ቀላል ስላልሆነ ሌላ ከህግና ከአሰራሩ ውጭ ፖለቲካዊ ውሳኔ በመስጠት የሚያራዝበት ሁኔታ ሊፈጠር ይችላል የሚል ግምት ነው ያለኝ። ካም ጠቅልል ብሎ ሲመለስ ለሁለት ለጠየቀው ጥያቄ ለሁለቱም ጊዜ የካዳቸው ሀይሎች ናቸው። እውነት ለማውራት ጊዜ የካዳቸው ያላቸው ሁለቱም። ህወሓትን በረጅም ጊዜ ሀገር በማስተዳደር የራሱ ህዝባዊ ቅቡልነቱ ያጣ ነው። በተለይ ደግሞ በትግራይ ሁኔታ ባለፉት ሁለት ሶስት አራት አመታት ጦርነትን መርቶ ያመጣ ውጤት ይታወቃል። የትግራይ ህዝብ ብዙ ፖለቲካዊና ኢኮኖሚያዊ ማህበራዊ ጥያቄዎቹ እንኳን ሊመለሱ የባሰው ሁ የደቀቀበት አጋጣሚ እንዳለ ይታወቃል። እሱን ተከትሎ በተለይ መለስተኛ ሽንፈትም ስላስተናገደ እሱን ተከትሎ ትግራይ ትልቁ ሀብተዋል ህወሓት ከትግራይ ሲያገኘው የነበረው የህዝቡ አንድነት ብሔራዊ አንድነቱ ተሸርሸሮ አካባቢነት ነግሷል። ስለዚህ በዚህ በተከፋፈለ እና በደቀቀ ኢኮኖሚ እና አካባቢነቱን ተከትሎ ደግሞ በተፈረከረከ ሰራዊት ይዞ ወደ ጦርነት መምጣት ለሱ አደገኛ ሁኔታ ነው ብዬ ነው ማስበው። ስለዚህ ህወሓት በራሱ ቀጠናዊ እና ክልላዊ ሁኔታዎች ጊዜ የከዳው ኃይል ነው ብዬ አምናለሁ። በብልጽግና በተመሳሳይ ሁኔታ ሰፊ የሚባል የኢትዮጵያ ህዝቦች ወይ የኢትዮጵያ አካባቢዎችን በጦርነት በመልካም አስተዳደር እጦት በኑሮ ውድነት የደቀቀበትና ጦርነትን እንኳን ሊደግፍ በርቆ ያንገሸገሸበት ሁኔታ ነው ያለው። እሱ ብቻ አይደለም። ብልጽግና በብዙ መልኩ ከብዙ ኃይሎች ጋር ከብዙ ኃይሎች ጋር ብት ነው የምትችለው ወይ ደግሞ የኢትዮጵያ አጠቃላይ ሀምሳና ስልሳ ፐርሰንት ከሚሆኑ ክልሎች ጋር ከኦሮሚያና ከአማራ ከሚገኙ ኃይሎች ጋር ግጭት ውስጥ ያለ ኃይል ነው። ስለዚህ የጸጥታ የጸጥታና የወታደር አቅም ሲግኒፊካንት ደክሞ በአዳዲስ ኃይሎች እየተተካበት ነው ያለው የብልጽግና ሰራዊት በስመ የመከላከል ሰራዊት ይባላል እንጂ ሀገሪቱ ከምትጠይቀው መስፈርት አንሳ ፕሮፌሽናል ወታደር ልትላቸው በቂ የሆነ ኢንዶክትሪኔሽን ያለፉ ናቸው ማለት ነው። አትችልም ስለዚህ ኢኮኖሚ ደቋል። ባለፉት ወዳጆቹ አጥቷል። ቀጠናዊ ሀይሎች አሁን ለምሳሌ ሁለት ሺ አስራ ሶስት እና አስራ አራት የነበ አንዱ አቅሙ ከነበረው የብልጽግና የሻብያ የሱ አሊያንስ መሆን ነው። ያ አሊያንሱ አጥቷል። በቀጠናዊ ሀይሎቹ ብዙ ከሌሎች በኢስት አፍሪካ ደረጃ ከሱ ጋር ትስስር ያላቸው ሀይሎች በአንዳንዶቹ የተሸነፉበት አጋጣሚ ያለው፣ ከዛ አልፎ ተርፎ ደግሞ በዲፕሎማሲው በጣም የደቀቀ ዲፕሎማሲ ውስጥ ያለበት አጋጣሚ ነው ያለው እና ሁለቱም ሀይሎች በንጽጽር አንዱ ከአንዱ ይበልጣል ልትልበት የምትችል አንድ ወይ ሁለት ግራውንድ ሊኖሩ ችሉ ይሆናል ግን በአጠቃላይ በድምር ስታያቸው ግን ሁለቱም ጊዜ የካዳቸው ሀይሎች ናቸው ብዬ ነው የማምነው። ህዝቡ ሀይል ሊላቸው ይገባል የምለው ና አድርጎም ለዚህ ነውና እንግዲህ ይሄ ነው የሚመስለው እኔ